ሰላም ጤና ይስጥልን። የተወዳችሁ ኦርቶዶክሳውያን ውድ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ በዚህ ይበል። መረጃው ለመላው ዓለም ይዳረስ። ተአምር የተፈጸመ ያለ ብዙ ነገሮችን እየሰማን ባለንበት በዚህ አገራችን በዛው ልክ ደሞ ውሸቶች ነክሰው የታዩበት ይገኛሉ። በዚህ የአርሲ ሰማዕታት ሞት፣ በዚህ የቤተ ክርስቲያን መከራ፣ በዚህ ደግሞ ሀሰተኞች ሀሰታቸውን በአደባባይ እውነት አስመስለ የሚያቀርቡበት ዘመን ላይ ነን። ላይክና ሼር አድርጎ እስከ መጨረሻው ተከታተሉን። ወንድማችን ዘማርያም ለበጋሻው ደሳለኝ የሰጠውን መልስ እናስደምጣለን። ረጅም ነው፣ አስደናቂም ነው። እንደምናስታውሰው በጋሻው ደሳለኝ ከሰሞኑ ብቅ ብሎ ብዙ ፈጠራዎችን፣ ብዙ ያሰትር ርክቶችን፣ ብዙ በሬ ወለድ ስብከቶችን ሰብኳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንንም በገሃድ በአደባባይ ለመዝለፍ፣ ለመሳደብ፣ ለመንካት እንዳውም እንደውም። ኢትዮጵያንን የበደለች ቤተ ክርስቲያን ናት ይቅርታ ትጠይቅ ብሏል አንድ ተራ ግለሰብ አንድ ተራ ሰው ቺን ታላቂቷን ተቋም ቺን ታላቂቷን በረት ቺን ታላቂቷን ቤተ ክርስቲያን እንደ ምን ምን ተነስቶ ይቅርታ ትጠይቅ ብሏል እሱን አስደምጣችኋለሁ ከዛ በፊት መጋቢያ ሃይማኖት ተስፋዬ ሞሲሳ በጣም በጣም የደነቀኝን አንድ መልእክት አስተላለፈ። ጽሁፍ ናት። በጣም በጣም በጣም የወደድኳል ጽሁፍ ስለሆነች እንደ ባጋራችሁ ብዬ ስላሰብኩኝ ነው። መጋቢያ ሃይማኖት ተስፋዬ ሞሲሳ ምንድን ነው ያለው ብንል የሃይማኖት ተቋማት ጉባኤ መግለጫ ሰጥቷል ክርስቲያኖች ላይ ወይም ኦርቶዶክሳን ላይ ያነጣጠረ ጥቃት አይደለም ብሏል። መግለጫው ተቀባይነት አለው የለውም አያየን የተመለከተ ውድቅ ተደርጓል። በብዙሃኑ ዘንድ ተቀባይነት የለው። ምክንያቱም እንዴት አይነት መግለጫ እንደነበረ መግለጫውን የሰማ ሰው ስለሚያውቀው። ማለት እውነታው ግን ሌላ ሰማይና ምድር ነው። አይነ ህሊ ናቸው እያየ ህፃን ልጅ ሆስፒታል ገብቶ እግሩ ተቆርጦ ጭንቅላቷ ተከፍሎ ብዙዎችን እየተመለከት እያለ እንደዚህ አይነት መግ እኔ አላቅም። እንግዲህ እና ወንድማችን መምህራችን ተስፋ ይሳ መጋቢ ሃይማኖት ጥሩ ነው፣ ጊዜ ያስተዛዝባል። አሁን የሞቱት ክርስቲያኖች አይደለም ብላችኋል፣ ወይም ኦርቶዶክስ ተኮር አይደለም ብላችኋል። ነገ በዚህ አያያዛችሁ የሞቱትም ሰዎች አይደሉም እንደምትሉ እናምናለናል የሞቱትም ሰዎች አይደሉም ትሉን አላችሁ። አሁን ክርስቲያኖች አይደለም ያላችሁ እናንተ ነገ የሞቱት ሰዎች አይደሉም ትላላችሁ፣ እንደምታረምጡ ጽሁፉ ማለት ነው። እዚህ ጋር መድረሳችን ግን አያሳዝንም? አይገርምም? ግን አያስከፋም? በጣም ነው የሚያስደንቀው። እኔ በጣም ስለምደነቅ ነው ወደ ዋና ጉዳይ ልመለስ። ወንድማችን ዘማርያም የበጋሻው ደሳልኝን ጉድ ሀሰት አጋልጧል። ደስ የሚል እስከ ዛሬ ዝም ያልኩት ሻሸመኔ እንዲካስ የተቃጠል አልተቃጠለም። እኔ ዝም ያልኩት አንተን ፕሮሞት ማድረግ ስለማልፈልግ እንጂ አራት ዓመት ከጅምር እስከ መጨረሻ እኔ ነበርኩኝ። በቅዳሴው በሰዓታቱ በኪዳኑ በጉባኤው በእያንዳንዱ መርሃ ግብር እኔ ነበርኩኝ። አራት ዓመት ጸረ ተሐድሶ እንቅስቃሴ ሲካሄድ እኔ ነበርኩኝ። ከየት የመጣ ሐሰት ከየት የመጣ ውሸት ከየት የመጣ በሬ ወለድ ስብከት ነው ብሎ ወንድማችን ዘማርያም በቂ መልስ ሰጥቶታል። ስለዚህ እሱን ነው ማሰማቸው። በደንብ ላይክ አድርጉ፣ ሼር አድርጉ፣ እስከ መጨረሻው አድምጡ። ወንድማችን ዘማርያም ትጉ የሆነ የቤተ ክርስቲያን ዲያቆን አገልጋይ ወጣትነቱን ለቤተ ክርስቲያን ሰጥቶ እየታገለ ያለ እንደና ሀቢብ ጊዮርጊስ የምንቃኝ ምናስበው ነገ ምንመለከተው እንድማችን ተካተሉት የተሃድሶ ምንፍቅና በሻሸመኔ ምን ከሀ እስከ ፐ እኔ ነበርኩ ስመራው፣ የነበርኩት እኔ ከሀ እስከ ፐ። ይሄ መልዕክት የሚደርስ ከሆነ እውነትም አንተ በቪዲዮ ያሳይኸው ያ የአንተ ካሴት ሻሸመኔ እንደተቃጠለ የሚያሳይ ከሆነ ይው በጋሻው ግልጽ የሆነ ዲቤት ጥሪ አደርግልሃለሁ። ውሸት የሆነ ነገር አቀናብረህ ያልተቃጠለ ሻሸመኔ ከተማ ላይ ያልተቃጠለን ካሴት እንደተቃጠለ ምስል አሳይ። እስቲ ቪዲዮን አተልቀውና የሻሸመኔ ቅዱስ ሚካኤል ቤተክርስቲያን ላይ ሲቃጠል የሚያሳይ ቪዲዮ አሳይ። ውሸት ለምን ይደረጋል? ከሀ እስከ ፈ እኔ አለው። የጸረ ተሐድሶ ዘመቻው ከመጀመሪያው እስከሚያልቅ ድረስ እኔ በህይወት እያለው ሙሉ አውደ ምረቱን ሙሉ መርሃግብሩን የቅዳሴውን የሰዓታቱን የሰርኩ መርሃግብር ሙሉን ያለው አራት ዓመታት የፈጀው አራት ዓመታት ሙሉን ያለው በአካል በስልክ አይደለም፣ በአካል የበጋሻውን ካሴት አምጥታችሁ ሰብስበን ያቃጠልንበት አንድ ነገር የለም፣ አንድ የለም። ቢሆንስ ምን ችግር፣ ሌላ ጉዳይ ነውሱ። ለምን ይዋሻል? እኔ እኮ ከዚህ በፊት ይህን ስትናገረው አንተን ማስተዋወቅ ተገቢ ስላልሆነ ማስታወቂያ መስራት ስለማያስፈልግ ነው የተው ነው እንጂ። እንደው አታፍርም? አሁን በሰራው ቪዲዮ ላይ ቁራጭ እንደዚህ ቪዲዮ ቆርጠህ ሲቃጠል የሚያሳይ ምን እንደሚቃጠል እንኳን አያሳይ። እስቲ የሚካኤል ቤተክርስቲያን እያሳየ ሙሉ ቪዲዮ ቤተክርስቲያን ሲቃጠል ቪዲዮ የሚያሳይ አንድ መረጃ አምጣ፣ የፎቶ ፎቶሾፕ ሳትሰራ ማለት ነው። የአንደኛው ውሸት ነው። አሁን አንተ እንደ ጻድቅ ትራስን ትቆጥራለህ አንተ ምን አድርገህ ነው ላልኩት ነው? ቪዲዮ ብለህ ለሰራው ይሄ ስራ እንደዛ ከሆነ ጉዳዩ ቢያንስ አንተ በአካል የለህም። ሰምተህ ነው አይደል የምታወራው? ያንተ ካስሻሽ እኔ ሲቃጣል አንተ ነበርክ በአካል የለም። ለምን ይዋሻል? እኔ እኮ በአካል አለው የጸረታ አድሶ መረጃውን ስናወጣ ለሀገረ ስብከቱ ለቅዱስ ሲኖዶስ አባላት ለጠቅላይ ቤተ ክርስቲያን እኔ እኮ በአካል አለው። አንድም ቀን ካሴ ተሰብስቦ አላቃጠልም። አንድም ቀን ካለ ይሄው ዲ ቤት ጥሩ ያደርግልሀል። ሌላ ምንም የምንዋየው ውይይት የለም። ሻሸመኔ ቤተ ክርስቲያን፣ ቅዱስ ሚካኤል ቤተ ክርስቲያን እያሳየ ሙሉ ቪዲዮን ወየ ፎቶን ያንተ ካሴ ሲቃጠል የሚያሳይ አንድ መቻው የምንፈልገው የለም ካለ እና በመረጃ ከመጣሽ ማርያም ታምጣሽ። ለምን እንደ ጻድቅ ጌታ የወዷል ኔ አንተን ውሸት አሁን የሰራኸው ቪዲዮ ላይ የለጠፍከው ያ ፎቶ በእውነት ሸምን የተቃጠለ ነው። ይህ ትልቅ ውሸት ነው። ሁለተኛ ምንም ባላደረግ ነው ላልከው ሪከርድ ያደረኩ እኮ እኔ ነኝ። ቀድሞ ሀዋሳ መጣ የግቢ ተማሪዎችን ሰበሰብክ፣ ከቤተክርስቲያኑ ጭመራ ግብር አከናወንክ። ከዚህ ተከትሎ ነው ቴዲ ነኝ ሐዋሳ ነኝ ምኖረው ብዬ ደውዬ አናግሬሃለሁ። ይኸው ሪከርዱ ተለቀዋል እኮ ማንም የሚደብቀው ሀቅ አለ። ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ወይ ብዬ ጠየቅኩ፣ መዓት አልከኝ። ሪከርድን ሲደግመ ስመው ይ አይ ነው እሱ እንደውም እኮ ከራስ አንደበት እንደውም እኔ በስልክ ብዙ ማውራት አልወድም። ጌታ ግን አንተን አናግሮኛል ብለህ የተናገርኩህ አንተ አደለህ። በዛ ሰዓትም እንደዚህ የተሃድሶ መንፍቅና ሀሳብ አልነበረኝ የምትለው ማን ሆነህ ነው? ይህን ሪከርድ የተናገሩ ማን ነውና? እንደዚህ አይነት ድርቅ ያለ ውሸት! እውነት እግዚአብሔር ወዶ ኦርቶዶክስ እያለህ አንተ እያገለገልክ እያለ እውነት አንተ ኦርቶዶክስ እያገለገልክ አትነበብ በትክክል ጠየኩ እኮ የመማፀኛ ከተማ ላይ የሰበከው ስብከት ምን ልታደረገው አላልኩም። እኔ አስፈላጊ ከሆነ ለሁላችሁ አራቱም ቀን የተለያየ ቀን ሪከብ ያደረኩትን ኦፊሻል ይለቀዋሉ። ከተፈለገ የዛሬ አስር ዓመት እናን ሰው ካልክ ማለት ነው። ከዛም ጠየቅኩ፣ ምናልባት ተገፍተ ይሆን ከቤተክርስቲያን የወጣው ሰን? በፍጹም። እሺ ቤተክርስቲያን በአስተምሮ ደረጃ ችግር አለባት የለባትም? አለባት ኮን ያልኩ አንተ ያውም እኮ አንድና ሁለት መስሎሃል። እንደ ኮን ያልከኝ ማአት ነው ያልከኝ። ታዲያ ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ብሎ እያመነ ያለ ሰው ኦርቶዶክስ ነው? ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ብሎ የሚያምን ሰው እሱ ኦርቶዶክስ ታይ ታዋዶ በውሸት ተገፋን ብሎ የመናገር የሰው ሞራል ስለዚህ አንተ የሰራኸው ቪዲዮ ላይ ሰው ቅንብር እኮ ይነቃል። ነገር ይህ እኮ ማህበረሰብ እኮ ምናልባት እኛ ሚዲያ ላይ ስለምንናገር ራሳችን ብቻ የሰለጠንን የነቃ ለምን እንቆጥረዋለን? ደግሞ አታፍርም፣ ቪዲዮ ሰርተ ትወጣለህ እንዴ? የሚገርማችሁ ያሳየው ሲቃጠል የሚያሳየው ፎቶ ሻሸመኔ እኮ የተቃጠለ አይደለም። አንተ ጀግና ከሆንክ ይኸው በኦፊሻይ ነው ነግርህ። አንተ ብቃቱ ካለ ሻሸመኔ የአንተ ካሴት እንደተቃጠለ የሚያሳይ አንድ ማስረጃ ይዘ ነው ይው ነፃ ነኝ እቀበልሃለሁ። ከፈለክም በዲ ቤት አድርገው ማስረጃ ይዘና ቅዱስ ሚካኤል ቤተክርስቲያን በላይ ሜንሽን ስላደረግ የትም ደብር ይሁን ስድስት አርባ አራት አሉ ሻሸመኔ አቡነ ተክለ ሃይማኖት ይሁን፣ ቅዱስ ጊዮርጊስ ይሁን፣ ቅዱስ ልደታ ቤተክርስቲያን ይሁን፣ ቅዱስ ዮሐንስ የት ደብር ላይ የአንተ ካች ሰብስቦ ኦፊሻሊ ሲቃጠል የሚያሳይ አንድ ቪዲዮ መረጃ፣ አንድ ፎቶ መረጃ ያምጣው። ሲጀመር ከመነሻው እስከ መድረሻው የጸረ ተሐድሶ እንቅስቃሴ ላይ ነበርኩ አለው። እኔ በአካል እያንዳንዷን ቀን አለው። እኔ በአካል ምንድን ያደረግ ነው እኛ ግልጹ ምንገል ለአንተ ምንድን ያደረግ ነው እኛ የና አሰግድን የሌሎቹም የተሐድሶ መናፍቃን ሴራቸውን የመንፍቅናቸውን ገለጽ ውሸት ነይ አሰግድ እኮ እንዳንተ እንኳ እንደዚህ እኳ አይናገርም። ምክንያቱም ሻሸመኔ እየመጣ ስልሳ ሰባት የሰንበት ብሬ ተማሪዎችን መልምሎ አሰልጥኗል። አሸናፊ መኮንን ይመጣ ነበር በአካልም ከፈለግ እንቅስቃሴውን ከፈለግ አንከሳንከስ አንከስ ያለ ሚሄድ ሰው አገዛቸው ተፈራ እየመጠ ያሰለጥናል። ይሄንን የተሐድሶ ሴራ ስላወቀን ለህዝቡ በእስክሪን አሳየን። አንተም በተመለከተ ግን በጋሻውን በተመለከተ ግን ሰው ምን ማስረጃ ይዛችሁ ነው በጋሻውን ተሐድሶ የምትሉት? አለ እንዲህ አውደ ምረት ላይ እንዲህ ብሎ ተናግሯል። የሆነ ቦታ ለሆነ ሰው እንደዚህ ብሎታል ተባለ ሶ እኔ ምን አደረግኩኝ? እሱን በተመለከተ በቂ መረጃ መጀመሪያ መያዝ ትክክለኛ ኦርቶዶክስ ከሆነ በተሳተ መንገድ የተረዳ ነው፣ በጋሻውም ማለት ነው። ትክክለኛ ካልሆነ ግን ምዕመኑ ማወቅ አለበት። አራት ጊዜ ያለ ስልክ ያወራ ነ እናንተ ምን አልኩህ። ቴዲ ይባላለሁ፣ አዋሳ ብኛል አልኩ። ምን ፈልገ ነው አልከኝ። የምሰማው ነገር ምንድን ነው ብዬ ልክ ግራ የገባው ኦርቶዶክስ ሆኜ ጠየቁ። እንደው የመፈተን ምናምን እንደዚህ አድርጎ ቁልባ ሰው አንተን የሆነች ቃል ሳታድርጎ የሆነ ቃል መርጦ ለመውሰድ ምኳ አደለም

ያውም ደግሞ ነው ዩቱብ ለተለጠፈው አለ። ኧረ ነገ ሰው ትውልድ ይጠይቃል። ያቺ ደግሞ የሚገርመው ለተንኮሉ ቪዲዮዋ የተቃጠለችው ያቺ፣ እስቲ ከፍ አርገው ዙም ኢንና ዙም አውት የሚባል ነገር አለ። እስቲ ከፍ አድርገውና ሻሸመኔ ሲቃጠል የሚያሳይ የሻሸመኔ ቅዱስ ሚካኤል የሚያሳይ በፎቶሾፕ አይደለም፣ በኤአይ ቅንብር አይደለም፣ በአካል ቀኑ መቼ ነበር? ምን ዕለት ተቃጠለ? አትስሙ ይሄ ሰው ማለት ይሄ ነው። ከዛ ነሻሸመኔዝ በስክሪን ስናሳይ ከዛ ህዝቡ ደግሞ ተቀብረናል ለዩቲዩብ ለዓለም ሁሉ ተዳረሳለ ቀኝ ያደረግ ነው። ይንን ነው ማጣራት ነበረብን። አንተ ኦርቶዶክስ ለመሆንህ ምክንያቱም ከየአቅጣጫው የሚሰማው በጋሻ ኦርቶዶክስ ነው አይደለም የሚለውን ነው። ለዚህ ደግሞ ጠየቅኩ። ቤተ ክርስቲያን በአስተምህሮ ደረጃ ችግር አለባት ካልከኝ በኋላ እኔ ካልተቀምን አይነት ግንኙነት የሚኖረኝ የሚችለው ኦርቶዶክስ እንዳስብህ ነው የምትፈልገው ካርድ እንኳን አልቆብኝ እዛ ሳስ ደውልልህ ተመልሰ እኮ አንተ የደወልከው ጌታ ምን እንደሆነ አላውቅም፣ ተናገር አለኝ። አንተን እያልክ ጸልዬ አልከኝ። ውዳሴ ማርያም ይዤ ሊጸል ያልኩ ልጠይቅህ ስለፈለግኩ እኔ እሱን አይደለም እምልህ ደቤ የመታህም ጠይቀው፣ ምንም እያረክም ጠይቀው። አር እች አሁን አራት በአራት የሆነች መድረክ መጣች ቀረች ብለህ እኮ ስትናገር ነበረው። አንተ ታዲያ ኦርቶዶክስ ነ የቤተ ክርስቲያን እኮ መድረክ እኮ አይባልም። ስሙ ራሱ አውደ ምሕረት ነው። የምህረት አውድ ነው። አንተ ከሆነ ብትመጣ ብትቀር ችግር የለውም። ያልቅ ይህን ነው ለሰው ቪዲዮ ያረቅ ነው። ይሄ ቅንብር ነው። አንተ ከኔ ጋር አላወራሁ ይህን ስልክ ውሸት ነው ያቀረብኩት። የሆነ አንተን ለመጣል ነጥብ ለማስጣል የሚያስደርግ ነገር ንግግር ተናግረኝ ነበር። እዛ ንግግር ላይ እስኪ ሪከርዱን በደንብ ስማው። እና ኦርቶዶክስ እያለው በቅንነት የቤተሻይቷን ስርዓት ጠብቀን መልአክም ባንሆን አልክኮ ጨራሽ ጠብቀን ነበር። መላክነቱ መልአክነቱ ይቅርብህ። ኦርቶዶክስ ነበርክ ተዋህዶ ነበርክ። የምግባሩ ይቅር ግድ የለም። በሃይማኖቱ አንተ ኦርቶዶክስ የነበርክ ከነበርክ ታዲያ እንዴት ማዕት አስተምሮች እገነባት እንዴት ትላለህ? ታዲያ እዛ ቪዲዮ ላይ ለጠፍከው ሻሸመኔ የተቃጠለ አይደለም ካለ ይኸው ዌልካም

ተገፍቻ አይደለም አልክ። ጌታ ጠርቶኝ ነው አልክ። ከዛ ምን አልክ? የዛሬ ስድስት ወር ኢትዮጵያ ውስጥ ያሉ ጠንቃዎች ይሰበሰባሉ አልክ። መቼው ስድስት ወር አለፈቁ፣ ዓመትም አለፈ። አንተ የተናገረ ጌታ ቃላባይ ነው። ሚያሳዝነው እዛ ሚሊ ማዳራሽ ተገይቶ አንተ ስታለቅስ አውሮ ሚያለቅስ ፕሮቴስታንት በጣም ነው ሚያሳዝነው። እንዴት ሰይጣን ግን በዚህ ቱል እንዴት ይሄን አክሊ ይጫወታል። አንተን የተናገረ ጌታ እውነት የሰማዩ ጌታ እግዚአብሔር ከሆነ የዛሬ ስድስት ወር ኢትዮጵያ ውስጥ የሚገኙ ጠንቋዮች ሁሉ ይሰበሰባሉ ብለህ ነበር የት አለ የት የሰበሰብካቸው ቲክቶክ ላይ ላይ የሰበሰብካቸው ዩቱብ ላይ የሰበሰብካቸው መጀመሪያ አንተ ለተናገርከው ቃላባ የሆነ የክህደት ጥላቻ ውሸት መጀመሪያ አንተ ከዛ እዚህ ዛሬ እኔ ላይቭ ላይ ለመግባትም ለመናገር ፈልጌ አይደለም። ከዚህ በፊትም ስትናገሩ ሰምቻለሁ። ግን እንደው በቃ ዝም ብሎ አንተ ማስታወቅ ስለማያስፈልግ ነው። አሁን ጭራሽ ግን የክሌር ፎቶና የቪዲዮ መረጃ እንዳለ አስመስለ ሻሸመኔ ስለተቃጠለ ከተማዋን ሲጀመር በዛ ይባላል። ቢሆን እንኳ ማለት ቢሆን እንኳ ከተማዋን ለኮሳት ተብሎ አይመጻድቅም። አንድ ሰው አንደኛ ሲቃጠል በአካል አልነበርክም። የሰማው ወሬ ነው አይደል? ያሁን ደግሞ የሰማው ከታዱሶ መናፍቃ ነው እኔ አለዋ የጸረ ተሐድሶ እንቅስቃሴ ከሚጀመሩ ከሀ እስከ ፐ እስከ መጨረሻው ድረስ እኔ አለው። ምዕራብ አርሲ ሀገር ስብከት ሲሆን ከምስራቅ ሸዋ ሲለቀቅ ብፁዕ አቡነ ሄኖክ የምዕራብ አርሲ ሀገር ስብከት ሊቀ ጳጳስ ሲሾሙ እኔ በአካል አለው። እኔ ልትዋሸይ? እኔ እኮ እንዳንተ በመረጃ ለምኮ ብሰው በአካል ነው አቴንድ ማድረገው። ዋሽቼ ከሆነ ህዝቡ ለጠይቀው። ማን ነበር የጸረ ተሐድሶ እንቅስቃሴ ሙሉ ማን ነበር ይልሃል። ጠይቀው፣ ይነግርሃል። ካሴት አምጡና እዚህ ጋር ቀጥሎ አላልንም። አላቃጠል ነው አላረግ ጊዜ ነውረኛም አደለንም እኛ አንተ ለዋሸኸው ግን ውሸት በየሰፈሩ ለምታደርገው በየጓረው ለምትሰራው ኑፋቄ ግን ስልክ ደውዬ እልሃለሁ፣ ሪከርድ አርጌሃለሁ ትክክለኛ ማንነትን አውቅ ያለው ለህዝቡ ገልጫ፣ አለቀ። ይሄ ነውር አደለም፣ በቃ ኦርቶዶክስ አልነበርክም አንተ፣ አለቀ። ነገርከኝ በግልጽ ቤተ ክርስቲያን። ድሮም እኮ አልከው ቆጥራሽ ድሮም እኮ ልጅ እያለሁ እንደ ልጅ ነው የማስበው እኔ እኮ ቤተ ክርስቲያን ዶክትሪንዋን አውቄ ምናምን ሳይሆን ይሳስተምረ የነበረ እንደው ዝም ብዬ ነበር ተቀብዬው ነበር አልክ። ሪካርዶ ላይ ስማው። ራስ ይተናግለኔ ነው መለስክልኝ። ለባዳ እኮ አይደለም ቆርጬ አይደለም፣ ሙሉ ነው። አሁን አራቱንም ስልክ ወሪያችን አራቱንም ቆርጬ አላቀረብኩም፣ የምፈልገውን ቆርጬ አላቀረብኩም። እንዳንተ ሙሉዋን ነው። ቴዲ አላወራኝም፣ ዘማርያም አላወራኝ የምትል ከሆነ ወጥተህ ተናገር እስቲ። ከዛ በኋላ ላ ቴክስት ያደረክልኝ አንተ። ወደድክም ጠላህም ኢየሱስ ጌታ ያልከኝ አንተ። አዎ የጌቶችም ጌታ ነው፣ የነገሥታትም ንጉሥ ነው። እና አሁን እንደ ጻድቅ መስለህ ስትታይ ግን እጅግ በጣም ያሳዝናል። አሁን እኛ ርዕስ አንቀይርም፣ ለአንተ ብለን ዳይቨርት የምናደርገው ነገር የለንም። አጀንዳችን የአስ ሰማዕታት ናቸው በግፍ የተገደሉ ናቸው ኦርቶዶክሳውያን ክርስቲያኖች ናቸው። አንተ ምን አድርገህ ነው ብለህ በሚል በመሳለቅ የምታደርገው አይደለም። ሲሆን ሲሆን እንደ ሰብአዊነት ማሰብ እንኳን ኦርቶዶክስ ሳይ ሙስሊምም ቢገደል ፕሮቴስታንትም ቢገደል ሰው ነው መሞት የለበትም ማለት ነበረብን እንጂ ራስን ኦርቶዶክስ እንደነበረ እና በግፍ እንደወጣ እዛ ሚሊኒየም አዳራሽ ለቁ አፍን ሞልተ የተናገርከው ተገፍቻ፣ ለምን የተናገርከው የራስህ አፍ ነው፣ ቤተክርስቲያን አስተምሮ ላይ ችግር አለባት። አንድ ሰው ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ላይ ችግር አለባት ከባለ ሞት ኦርቶዶክስ ይህን ካለ በኋላ ምን ኦርቶዶክስ ሆነታለ? ለእኔን ያልከኝ እኮ እና የዛሬ አስር ዓመት እናንሳው ካል የዛሬ አስር ዓመት ቅዱስ ሚካኤል ቤተክርስቲያን የሚሆን በሻሸመኔ ባሉ አድባራት ላይ ያንተ ሲዲ ሲቃጠል የሚያሳይ ሙሉን ነገር ልቀቀው፣ ጀግና ከሆንክ እውነት ካለህ አንተ። የተወደዳችሁ ድቤሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን እኚህን ይመስላሉ። መረጃው ለመላለም እንዲዳረስ ላይ ሼር ማድረጋችሁ እንዳይዘነጋም።